ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ይህ ኤድና ሚዲያ ነው። በዚህ ሚዲያ ስለ ንቦናዊ ማህበራዊ፣ እንዲሁም መንፈሳዊ ጉዳዮች ላይ እንወያያለን። በዛሬው ቪዲዮ ይዤላችሁ የመጣሁት ሰዎች ውስልትና ከተፈጸመባቸው ወይም የትዳር አጋራቸው ከማገጠባቸው ማድረግ ስላለባቸው አስር ዋና ዋና ተግባራት እንወያያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰዎች ውስልትና ወይም መማገጥ ሲደርስባቸው ግራ መጋባት፣ ተስፋ መቁረጥና በሰዎች ላይ ያላቸው እምነት ሊጠፋ ይችላል። ይህ ከባድ ድርጊት የሚጀምረው ቀላል ከሚመስል የቃላት ልውውጥ ሊሆን ይችላል። ሰዎች የሚማግጡበት ምክንያት የተለያየ ቢሆንም መማገጥ በሰው ላይ ተንኮልና ሴራ መፈጸም አይምሮን እስር ቤት ውስጥ ማጎር ማለት ነው። ጥናቶች እንደሚያሳዩት ከሴቶች ይልቅ የወንዶች ቁጥር በመማገጥ ከፍ ያለ ነው። ምንም እንኳ የሚማግጡ ሴቶች ቢኖሩም ከፍተኛውን ቁጥር የሚይዙት ግን ወንዶች ናቸው። በፍቅር የተጣመራችኋቸውና ቀሪ ዘመናችሁን ከእነሱ ጋር ለመኖር የወሰናችሁላቸው ሰዎች፣ ጊዜያችሁንና እድሜያችሁን በአጠቃላይ መላ ህይወታችሁን የሰጣችኋቸው ሰዎች እንደካዷችሁ ማወቅ ልብ ይሰብራል። በፍቅር ወይም በትዳር አጋር እንደመከዳት የሚከብድ ነገር የለም። ብዙ ሰዎች እንዲህ ያለ ክህደት እኔ ላይ ይፈጸማል ብለው ላይ ያስቡ ይችላሉ። ምናልባት አይበለውና እንዲህ አይነት ችግር ቢያጋጥሞ ወይም ደግሞ በዚህ ሰዓት በእንደዚህ አይነት ችግር ውስጥ እያለፉ ከሆነ ይህ ቪዲዮ ለእርስዎ ነው። ቪዲዮውን እስከ መጨረሻ በማዳመጥ ራስዎን ከባሰ ችግር ይታደጉ። ሚስት ወይንም ባል ከማገጡባችሁ ማድረግ ያለባችሁ አስር ዋና ዋና ተግባራት አንደኛ ለከዳን ሰው አካላዊና ስሜታዊ ጥቃቶችን አለመሰንዘር ምክንያቱም በቀል ነገሮችን አያስተካክልም የበለጠ ችግር ይፈጥራል እንጂ ምናልባት ነገር ቀሎ ይህ ግንኙነት መቀጠል ቢችል ወይም እንደ ጓደኛ በሰላማዊ መንገድ ለመቀጠል አስቸጋሪ ሁኔታዎችን ስለሚፈጥር በተቻለ መጠን ንዴትን ተቆጣጥሮ አካላዊና ስሜታዊ ጥቃቶችን አለመሰንዘር። ሁለተኛ ደግሞ ለሁሉም ሰው ስለ ሁኔታው ከማውራት መቆጠብ። ይህ ተግባር ተፈጽሞብኛል ብሎ ለማመን ቢከብድም ነገር ግን ሁኔታዎችን አምኖ መቀበል ያስፈልጋል። ነገ በይቅርታ ኑሮ ቢቀጥል ለሁሉም ጓደኞችና የቤተሰብ አባላት ያለውንና የሆነውን ሙሉ ነገር በዝርዝር ከመናገር መቆጠብ ያስፈልጋል ምክንያቱም ከይቅርታ በኋላ ለሚኖረው ሕይወት አሉታዊ ተጽዕኖ ሊያሳድር ስለሚችል ለሁሉም ሰው አለማውራት። ሶስተኛ፣ የሚያወሩትን ሰው መምረጥ። ምንም እንኳን ችግሩ በተፈጠረ ጊዜ ለሁሉም የቤተሰብ አባላትና ጓደኞች መናገር አስፈላጊ አይደለም ቢባልም ነገር ግን ሚስጥሩን ልናጋራው የምንችለው ሁነኛ ሰው ያስፈልገናል። ያን ሰው በጥንቃቄ መምረጥ ለምሳሌ ወደ ነስሐ አባት ሄዶ የተፈጠረውን ችግር በዝርዝር በማስረዳት ውስጣችን ያለውን ችግር እና ህመም፣ የሀዘን ስሜት አውጥቶ መናገር የችግሩ ግማሽ መፍትሄ ነው። ቁም ነገሩ በአግባቡ የሚያዳምጠን ታማኝ ሰው መምረጥ ላይ ነው። አራተኛ፣ ጉዳዩን በተሻለ መንገድ ለመረዳት መሞከር ከኔ ምንጎሎባት ወይም ምንጎሎበት ነው ሌላ ሰው ጋር የሄደው ወይም የሄደችው፣ የሚለውን ጥያቄ ራስን መጠየቅ ተገቢ ነው። በተጨማሪም እንደዚህ አይነት ስህተት ውስጥ የገባው ወይም የገባችው በምን ምክንያት ነው የሚለውን ጥያቄ መመለስ ትክክለኛ ውሳኔ ለመወሰን ይረዳናል። ጉዳዩን በተሻለ መንገድ መረዳት ላይ ማተኮር። አምስተኛ ወደ ማህበራዊ ሚዲያ በፍጥነት አለመውጣት ድርጊቱ እንደተፈጸመ ወዲያው ወደ ማህበራዊ ሚዲያ ወይም ወደ ማህበራዊ ድረ ገጾች በመሄድ ያደረሰብሽን በደልና ጉዳት ጭካኔውን በንዴትና በስሜት ተገፋፍቶ ይፋ አለማድረግ። ምላሾችሽ በሙሉ ከስሜታዊነት የጸዱና የተመረጡ ይሆኑ። ወደ ማህበራዊ ሚዲያ በፍጥነት ከመውጣትሽ በፊት በአንቺም ሆነ በእርሱ ላይ ሊመጣ ስለሚችለው አሉታዊ ተጽዕኖ ማመዛዘንና ጊዜ ወስዶ ማሰብ ወሳኝ ነገር ነው። ስድስተኛ ስሜታዊ የሆኑ ውሳኔዎችን አለመወሰን፣ በቅጽበት ወስኖ ሁሉን ነገር ጠቅሎ አለመውጣት። በአንድ ጣሪያ ስር ቆይቶ በአጽንኦት ለማሰብ ከተቸገሩ ለተወሰነ ጊዜ ሌላ ቦታ ሆነው ከስሜታዊነት በጸዳ መልኩ ለማመዛዘን መሞከር እንጂ ወዲያው ውሳኔ ላይ አለመድረስ። ሁሉም ነገር ሲውልና ሲያድር እንደ ድሮ አይሆንም እና። በቂ ጊዜ ወስዶ ራስን ማረጋጋት እና ከስሜታዊ ውሳኔዎች መጠበቅ ያስፈልጋል። ሰባተኛ፣ የጎዳችውን ሰው ማህበራዊ ሚዲያ ላይ አለመከታተል። ሲንግል ብሎ ጽፏል ወይስ በግንኙነት ውስጥ ይላል፣ ማን ታጋድርገዋለች፣ የማን ፎቶ ወዷል፣ ማንስ ላይ አስተያየት ሰጥቷልና የመሳሰሉትን ነገሮች አለመከታተል። እንደዚህ አይነት ችግሮች የጊዜና የጉልበት መጨረሻዎች ናቸው እና ልትተዋቸው ይገባል። ስምንተኛ መጸለይ። ውስልትና የሚያመጣብን አእምሯዊም አካላዊም ችግሮች ይኖራሉ። ታዲያ እነዚህን ችግሮች ለመቀነስ በእንደዚህ አይነት ከባድ ጊዜዎች ከፈጣሪ ጋር ያለንን ቁርኝት ይበልጥ ማጥበቅና መጸለይ ያስፈልጋል። ዘጠነኛ ልጆች ካላችሁ ለልጆቻችሁ የበለጠ ጥንቃቄ ማድረግ። ይሄ ሰው አንቺን ሊበድልሽ ሊያሳዝንሽና በላይሽ ላይ ሄዶ ሊሆን ይችላል። ነገር ግን ለልጆቹ አሁንም አባታቸው ነው። ስለዚህ ስለ እርሱ የምታወሪው እያንዳንዱ ነገር የልጆችን አይምሮ ሊጎዳ ስለሚችል ጥንቃቄ ማድረግ ያስፈልጋል። በወላጆች መካከል ያሉ ልዩነቶችንና አለመግባባቶችን ልጆች ባያውቁ የተሻለ ነው። አስረኛ በንዴት ተነሳስቶ ተመሳሳይ ጥፋት አለመድገም። አንዳንድ ሰዎች የተበደሉ ሲመስላቸውና እጅግ ሲከፉ የበቀለኝነት ስሜት ይፈጠርባቸውና እነርሱም በተመሳሳይ መንገድ መበቀልን አማራጭ ያደርጉታል። ነገር ግን እንደዚህ አይነቱን ስህተት መፈጸም ወደ ባሰ ጸጸት ሊከተንና ያላሰብነውን ሌላ ተጨማሪ ችግር ይዞብን ሊመጣ ይችላል። የድርጊት ስሜታዊ ሊያደርገንና ከቁጥጥር ውጭ ልንሆን እንችላለን። በተመሳሳይ ችግር ውስጥ ያለፉ በጣም ብዙ ሰዎች መኖራቸውን ማወቅ በዚህ ችግር ውስጥ እያለፉ ያሉ ብቸኛ ሰው አድርጎ ራስን አለመቁጠር ችግሩን እንደ ችግር ለመቀበል ይረዳናል። በመጽሐፍ ቅዱስ ትዳር ከሚፈርስበት አንዱና ዋናው ተግባር መማገጥ ነው። ይህ ታዲያ ጉዳዩ ምን ያህል ክብደት እንደተሰጠው ያሳየናል። ይህ ማለት ግን የተማገጠበት ሰው ሁሉ ትዳር ፈቷል፣ የፍቅር ግንኙነቱም ተቋርጧል እያልኩ አይደለም። ውሳኔው እንደየግለሰቡ ሁኔታ የሚወሰን ነውና ከፊሎቹ ሲለያዩ፣ ከፊሎቹ ደግሞ በይቅርታ ተላልፈው ህይወታቸውን ቀጥለዋል። መከዳት ምንም እንኳን ከባድ በደል ቢሆንም አካላዊና አይምሯዊ ጉዳት ሊያስከትል ቢችልም ውሳኔያችን ግን ከሁለቱ አይዘልም። ዓይንህን ወይም ዓይንሽን ላፈር ተባብሎ መለያየት ወይም ደግሞ ይቅርታ ማድረግ፣ ውሳኔው የባለቤቱ ነው። የገነት መንግስተ ሰማያት መንገድ ጠባብ ናት። እኛስ የቱን መንገድ እንመርጥ ይሆን? ሰፊውን መንገድ ባለመምረጥ በሰከነ ሁኔታ በማሰብ ጠባቡን መንገድ እንድንመርጥ ፈጣሪ ይርዳን። የቀደሙ እናትና አባቶቻችንን ምሳሌ እናድርግ፣ ከእነሱ ብዙ የምንማረው ነገር አለና ወደ ቀደመ ነገራችን እንመለስ። የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እስክንገናኝ በቸር ቆዩን። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።